በስልጤ ዞን ዳሎቻ ወረዳ በአንድ መቶ ዘጠና አራት ሚሊዮን ብር ወጪ የተገነባው የንጹህ መጠጥ ውሃና ሳኒቴሽን ፕሮጀክት በክልሉ ርዕሰ መስተዳድር በዶክተር እንደሻው ጣሰው ተመርቆ ለአገልግሎት ክፍት ተደርጓል። ፕሮጀክቱ ከሰላሳ ሶስት ሺህ በላይ ለሚሆኑ የአካባቢው ነዋሪዎችም ተጠቃሚ የሚያደርግ ነው። ፕሮጀክቱን መርቀው ለአገልግሎት እንዲበቃ ያደረጉት ርዕሰ መስተዳድሩ በአካባቢው ቀደም ሲል የልማት ተግባራትን ብዛም እንደነበሩ ጠቅሰው አሁን ላይ በከተማዋ እየተከናወነ ባለው የልማት ስራ አካባቢው በእድገት ጎዳና ላይ እንደሚገኝ ተናግሯል። ይህ አካባቢ ቀድሞ ወረዳ ሆኗል። ቀድሞ እድገቱን አረጋግጧል። መንገድ አልነበረውም። ድጆንም ለማቋረጥ ድልድይ አልነበረም። በዚህም በኩል በዝዋይ በኩል ለመውጣት ውሃ አቋርጦ በርካታ ሰው በላንድሮቨር ነበር የሚሄደው፣ መንገድ አልነበረም። አሁን በየጊዜው ለከተማዋ በተደረገው ልማት እድገቷን እያረጋገጠች ያለች ከተማ መሆኗን በደንብ አረጋግጭ። ያለው የአስፓልት መንገድ ይሄን ቆርጦ የሚሄድ አስፓልት መንገድ አለ። እዚህ ታች አካባቢ ሀይ ስኩሉ አካባቢ እንደደረሰ መረጃ አለኝ። ውሃ ድሮ የነበረው መጨረፋ ነው። ተሻግሮ ትንሽ ውሃ ነበረች መጨረፋ። ከመጨረፋ በፊት ሰው የሚጠቀመው በጀሪካን ውሃ ነበረ። አሁን ልነግራችሁ የምፈልገው ልመክራችሁ የምፈልገው ይሄ ትልቅ እድል ነው። በደንብ ተጠቀሙበት፣ ነው ከተማችሁም በደንብ አሳድጉ። ልጆች በደንብ አስተምሩ። ዳሎቻ የብሔር ብሔረሰብ መኖሪያ ከተማ ነች። የሁሉም ሃይማኖት ተከባብሮ የሚኖርበት ከተማ ነው። ይሄም ፍቅራችሁን ያዝልቅላችሁ። ለአገልግሎት ክፍት የተደረገውን የንጹህ መጠጥ ውሃ ፕሮጀክት ማህበረሰቡ በባለቤትነት ስሜት መንከባከብና በአግባቡም መጠቀም አለበት ብለዋል። ዛሬ የተሰራው ፕሮጀክት በመንከባከብ በተለይም የውሃ ፕሮጀክት በደንብ ልንገራችሁ ውሃ በጣም በከፍተኛ ወጪ ነው የሚሰራው። ከተሰራ በኋላ ደግሞ በእኛ ሀገር ደረጃ ለመኪና ማጠቢያ፣ ለአትክልት፣ ለምናምን ተብሎ ውሃ ስለማይመደብ ሁሉንም የተሰጠንን ውሃ ለመኪና ማጠቢያም፣ ለብሎኬት መስሪያም፣ ለጭቃ ማቡከያም፣ ለሁሉም ስለምንጠቀምበት ድሮ የነበራችሁን ልምድ በማምጣት ከቆርቆሮ ውሃ በመያዝ በማጠራቀም እሱን ለአትክልት፣ ለመኪና ማጠቢያ፣ ለብሎኬት ተጠቅማችሁ ይሄን ንጹህ ውሃ ደግሞ ለልጆቻችሁ ለመጠጥ ለምግብ ማብሰያ እንድትጠቀሙበት ከአድራር ጭምር አሳስባለሁ። ሌላው ሁለተኛው ችግር ውሃ ላይ እያጋጠመን ያለው ችግር ውሃ ከዋናው መስመር ቤት ድረስ እስከሚደርስ ድረስ ይሰበራል። የተለያዩ የሚበላሹ ነገሮች አሉ ና አርባ ፐርሰንት ያላነሰ ውሃ መንገድ ላይ ነው ንጹህ ውሃ የሚበላሸው። ይሄን መከላከል መቻል አለባችሁ የሚያጠፉ ሰዎችን መምከር፣ መገሰጽ፣ ማስተካከል ያስፈልጋል። የስልጤ ዞን ዋና አስተዳዳሪ አቶ ዘይኔ ቢልካም የተመረቀው የንጹህ መጠጥ ውሃ ፕሮጀክት የአካባቢው ነዋሪ የመጠጥ ውሃ ችግር ይቀርፋል ብለዋል። ማዕከላዊ ኢትዮጵያ ክልል በቅርብ ባለቤትነት አግኝቶ ፕሮጀክቶች ተገቢ ክትትል እንዲያገኙና ለቦታቸው የሚመጥን የአመራር ስርዓት እንዲኖር በማድረግ ፕሮጀክቶችን ጀምሮ የማጠናቀቅ ባህል እንዲዳብር በማድረጉ እነሆ የዛሬው የዳሎቻ ከተማ የውሃ ፕሮጀክት እውን ሆኗል እና ዳሎቻ ወረዳ ፕሮጀክት የዚህ የአዲሱ ክልል ፍሬ ውጤት ነው እና እንኳ ንደሳላችሁ እንኳ ንደሳለን ለማለት ይወዳለሁ። ዳሎቻ ከተማ ሰፊ የመጠጥ የውሃ እጥረት ለመፍታት በተካሄዱ ርቀቶች ከፍተኛ ውጤት ማስመዝገብ ችለናል። በዞናችን ከፍተኛ የውሃ እንግልት የነበረበት አካባቢ በመሆኑም ይሄ ችግር እንደሚፈታም እንተማመናለን። ይህ አካባቢ በከፍተኛ ውሃ ችግር የነበረበት በተለይ ከፍተኛ የሆነ የልማት ተነሳሽነት ያላቸው ህዝቦች ናቸው። በቅርብ ጊዜ ከተማ አስተዳደሩ ተዋቅሮ በራሳቸውን አቅም ከፍተኛ የሆነ የኢንቨስትመንት እንቅስቃሴ እንዲሁም ከተማን የማሳደግ ፕሮጀክቶች ይዘው አሁን እያደረጉ እንደሆነ ይታወቃል። ይህም የዞኑ መንግስት አግዞ አሁን እንዲሆኑ በርትቶ እንደሚሰራ በዚሁ አጋጣሚ ለህብረተሰቡ ለማረጋገጥ እወዳለሁ። በቀጣይ እንግዲህ ይሄ ውሃ ፕሮጀክት እውን ሆኗልና ይህን ውሃ ተቋም በመንከባከብ ለተፈለገው አላማ እንዲውል ተገቢ እንክብካቤና ጥበቃ ልታደርጉ ይገባል